እድገመው እንኳን ደስ አለሽ የኔ ልዩ የሩትዩ ህት የሩት ቤተሰቦች እንኳን ላብርሽም እንኳን ደስ አለ ኛ ወንድም የኛ ቅምጥል ወንድ ልጅ አመጣ። ተውባ በቤተሰቦቿ፣ በጎረቤቶቿ ሀፒ ፐርቴ ተብላ በሀገሯ በወንዟ እስኪይስ ሲያምርባት ሩታ ሀብቴ ለዚህ ወግ ስለደረሰች በጣም ደስ ብሎናል። በእናቷ በቤተሰቦቿ ተከባ በእህቶቿ ተከባ እንግዲህ ዛሬ በደስታ ከሀኪም ቤት ወልዳ ደህና ከቤተሰቦቿ ተመልሳለች ማለት ነው። ደህና አልሐምዱሊላ ረብልዓለሚን፣ ሁሉንም አዘጋጅተው ሁሉንም ደስ ብሏቸው፣ እንግዲህ ለዚህ ለወግ ለማድረግ ስለደረሰችልን ሩታ ሀብቴ እንኳን ደስ አላችሁ። አስራ ሁለት ጊዜ ነው በነገራችን ላይ ል የሚባል አስራ ሁለት ጊዜ ወንድ ልጅ ስለተወለደ አስራ ሁለት ጊዜ ነው እልል የሚባል ። ስለዚህ እልልታውን አቀርቦት እስኪ እዩት። የኛ ጨረቃ እንደገና ነው የተጋባች፣ እንደገና ነው የተወለደች። እንደገና ተረግዛ እንደገና ተወለደች ማለት ነውና ተሳክቶላት፣ ተሟልቶላት ለዚህ ስለደረሰች አልሐምዱሊላህ ረብልዓለሚን ውዶች የሩታን ደስታ የሩታን ማንነት የሚያዋስናችሁ የሩታ ሳቅ የተመለሰ ደስ ያላችሁ፣ እንኳን ደስ አላችሁ። በእውነት ሴት በመሆኔ በጣም ተደስቻለሁ። አልሐምዱሊላህ። ለመሰላችሁ በብዙ ችግር፣ በብዙ ልፋት ሩታ እንደዚህ እየ ቅቤ ደግሞ ስትቀባ እልልታ፣ በቤተሰባቸው በሀገራቸው በቡታጅራ ከቤት ሲገባ ማለት ነው። ቅቤ ትቀባላችሁ። ኬክ ምንድን ነው? አዎ፣ ኬክ ይቆረሳል፣ እልል ይባላል። በሀገራቸው መዝሙር ይዘመራል። ከዛ ደግሞ እናቷ የሩትዬ እናት እንደ አቦጎሩ አንድ አይነት ልብስ ነው ለብሰው፣ ያለ እዩ የሁሉም ነገር አለው ያለው ደረጃ ማለት ነው። እንደ ሁሉ እንደ ሁሉም ሀገር እንደ ሁሉም ስራ ሁሉም ነገር ይለያያል። እዩልኝማ እንግዲህ አርገው አዘጋጅተውላት ያለው እና በጣም ተደሰትኩኝ። ሩታ እንግዲህ በብዙ የተበደለች ሩታ በብዙ ስቃይ እየተሰቃየች አሁን ግን ያው ሁሉ ስቃዋን አንስታ እረስታ ምጽሽን እርሽው ልጅሽናንሽው የተባለችበት፣ ዛሬ እንግዲህ በሰላም ቤቷ ገብታለች። እንኳን ደስ አላችሁ የኛ ልጆች፣ የኛ እንቁዎች፣ የኛ ጨረቃዎች። ዛሬ እንግዲህ ጨረቃ ሆነዋል ማለት ነው። እንኳን ደስ አላችሁ። በዚህ አጋጣሚ እንግዲህ ሀይሚዬ አይኗን ተመታለች ማለት ነው። ማሰቤ የለኝም ለአንተ ብለዋለች። ለማን ነው ለቦሩክ? ማለት ነው ለአንተ ማሰቤ ተበጭቋል ብለዋለች። እናንተ ምን ይመስላችኋል? ተመልሽ ወደ ራስሽ ሩታ፣ እንኳን ደስ አለሽ። አብረሽ እንኳን ደስ አለ انا